ሰላም እንዴት ናችሁ? ውድ የዩቱብ ቤተሰቦች፣ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አላችሁ ወይ? በጣም ነው የማመሰግነው ደግሞ ሰብስክራይባችን። በስመ አብ፣ በቃ አንደኛ ማርያምን ሌላ ታሪክ ውስጥ ገብቷል። ቴንክ ዩ ሶ ማች። ስንት ሰብስክራይብ ገብተናል? እወዳችኋለሁ እና ዛሬ የመጣሁት የናዶናይ መጫወቻ አለ እና እና እዛ ነው የምንውለው። ዛሬ ውሏችን እዛ ነው የሚሆነው። ሶ ውሎ እናዶናይ ግቢ ነው። ምንድ ነው የሚባለው? እ ማእ ማራ ማእ ማራዝማዊ በትግረኛ ነው እንዴ? ማር አሚዝ ነው ማራዊዝመንት። እንሄዳለን ጋይስ እና አብራችሁኝ ቆዩ ተከታተሉኝ ወዳድ ሃይና ኦድ እንዴት ነህ አለው እግዚአብሔር ይመስገን ሁሉ ሰላም ሁሉ ሰላም ነኝ እሺ ዛሬ ያው አንዳንድ ጥያቄዎች አሉና በእንደዛ መሰረት የሆነ ነገር ልጠይቅህ ነውና ፍቃደኛ ነህ ዝግጁ ነህ አዎ ፍቃደኛ የመጀመሪያው ጥያቄ እስንተኛ ክፍል አስራ አንደኛው አስራ አንደኛ ክፍል ኦኬ ጎበዝ ተማሪ ነህ ወይስ ሰነፍ ተማሪ ነህ ወይስ መካከለኛ ነህ መካከለኛ መካከለኛ ያው ጎበዝ ነኝ አይልም ስለዚህ ጎበዝ ተማሪ ነው ማለት ነው ጋይስ ሶ እሺ ሌላው ጋይስ ልጠይቀው ነው በቃ ልደፍሬ ልጠይቀው ልጠይቅላችሁ ነው አንድ ሁለት ስንተኛ ልጅ ነህ ሌላ ነገር የምጠይቅ መስሎ ነው ስንተኛ ልጅ ነህ ከቤት? አራተኛው። ስንት አመት ነው ግን? አስራ ሰባት ተናግረን፣ እንዴት የሆነ ጠየቅ መጠየቅ ፈቃደኛ ከሆንክ ዩሀ ጋር እሺ ኦኬ ጋይስ፣ ገርልፍሬንድ አለው። ሶ ቲክቶክ ጀምርላቸው በደንብ አክቲቭ ሁን ምናምን እና ቲክቶክ እንድትሰራ ይፈልጋሉ። ብዙ ብዙ ደግሞ አድናቂ አለ እና ሰብስክራይብ አድርጉ በላቸው። ኦኬ ሰብስክራይብ አድርጉ ጋይስ። ኦኬ ጋይስ፣ በቃ ይመቻችሁ። ና ወዲያ፣ አብረን ነው የምንውለው ዛሬ እነና ኦድ እንትን ነው የምንውለው ነው ለው ምን ነበረ? ማራሚዝመንት ማራሚዝመንት እንውላለን አዶናይ አለ ካሜራማን አዶናይ ነው እንወዳችኋለን ባይ ጋይስ አብራችሁን ዋሉ በጣም ደክሞ ኋላ አይነ አውቃለሁ ግን ዛሬ የት ነው የምንሄደው

ደስ አካውንት ናምበር በልልኝ በልልኝ። ጋይስ አሁን እና ደህና ግቢ ደርሰናል እና አሁን ሙሉን አሳያችኋለሁ።

ሲሄድ አልደረሰም እንዴ? እስከ መቼ ነው የምሄደው? መሄዱን አውቃለሁ። ሄ ከዛ በኋላ ሄደ ነው ሄደ ሄደ ሄደ ሄደ ሄደ ተለፋፍቀው ነበር ተገናኙ። ትምህርት ቤት ትምህርት ቤት ስትመጣ መጣች።

መጣችሁ ከፍቅረኛችሁ ጋር ጓደኞቻችሁ ጋር ፈታ ማለት ትችላላችሁ ማለት ነው። ማታ ማታ ደግሞ ፕሮጀክተር አለን እዚህ ፈታ ማለት እየመጣችሁ መቀሌ ስትመጡ ከፍቅረኛችሁ ጋር መዝናናት ትችላላችሁ። የ- ያ አሁን ደግሞ

ገና አላለቀም። ባይዘወይ እየተሰራ ነው ያለው ነው ገና እየተሰራ ነው። ያምራል። ጋይስ ፈረስ መጋለቢያ ይሆናል። ለይስ መቀሌ ሆናችሁ መምጣት ትችላላችሁ። አሁን አይደለም ፈረስ ደለም ስናዘጋጅ ትመጣላችሁ። እኔ ራሴ ፈረስ እየጋለብኩኝ ቁጣ ከለቀቅኩኝ፣ ዛሚንስ እዚህ ቦታ ነው ማለት ነው።

እንዳ ትወርቂ በቃ ቁጭ በይ ቁጭ በይ ያቀጥላል እስኪ ምን ተሰማሽ እንደ ደስታ ኧረ እንዳትወርቂ እዚህ ጋር ነው የምታደርጊው ስጥ ያለው ገምቼ ነበር እዚህ ጋር እስኪ

ጓደኛ ጓደኛ እየጠራች ነው። እዛ ጋር አቺ ያው ያ አቺ ምንድን ይህ ደግሞ እንደምትመለከቱት ደስ የሚል ፋውንቴን አለ። ለሰርግ ምናምን ሰርግ የምታገቡ ከሆነ ወደዚህ መምጣት አለባቸሁ። በቃ አሳያቸው እስኪ በደንብ አርገ

አዎ ጋይስ እና ያያችሁት ቪዲዮ ይሄን ይመስል ነበረ። በጣም በቃ የሚገርም የሚገርም ታይም ነበረን ከሄሉ ጋር አበድን ምናምን እና አሳየችን አዝናኝ አዝናናችን በጣም ነበረ በቃ ደስ የሚለው እና ያያችሁት ቪዲዮ ይሄን ይመስል ነበረ። አትበናዲ ናኡዲ በጣም ምወደው ወንድሜ ነው። ባይዘወይ ታናሽ ወንድሜ በጣም በቃ በቃ ወደው በቃ ጸባይ ሁሉ አዎ፣ እግዚአብሔር ነው። በጣም በጣም በጣም በጣም ማርያም ነው። ወደ አንተ ተወደዋለ እግዚአብሔርን ከምንም በላይ ነው። በቃ ታድላችሁ። እኔም በጣም የሚወደኝ እህት ወንድሜ where are you?

ቲክቶክ እጃዋ ተመልከቱት። ይጭ እኔ ቀጭን ነኝ። ማርያም እንትን ያክላል። አጥንቴ የእግሬ አጥንት የእግሬን አጥንት ብመስበር ብፈልግ ሰብረዋል። የዓለም ቆንጆ አንቺ ነው ያለው ማነው ወይ? ዘንድሮ ሰው ነገረኛ ነው። ቆንጆ አንቺ ነው ያለው ማነው ወይ? ዘንድሮ ሰው ነው። በፊት ተ ኤክሳይትመንት እኮ ነሽ እንደዚህ ይቀጥላል አዎ